እንደምን አላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል በዛሬው የጤና ፕሮግራማችን ላይ የምንመለከተው ለጠንካራ አጥንቶች እናም ጥርስ የሚረዱ አስፈላጊ የሆኑ ስምንት ቫይታሚኖች እናም የአመጋገብ ምንጮችን በዚህ ቪዲዮ ላይ በደንብ የምነግራችሁ ይሆናል ማለት ነው እነዚህን ቫይታሚኖች ከአመጋገብ ወይም ደግሞ ህክምና አድርጋችሁ በዶክተራችሁ ትዕዛዝ አማካኝነት በሰፕሊመንት መውሰድ ይኖርባችኋል። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ጠንካራ አጥንቶችናም ጥርሶች ለአጠቃላይ ጤና በጣም አስፈላጊ ናቸው። እናም የተወሰኑ ቫይታሚኖችና ማዕድናት ጥንካሬያቸውንናም ትክክለኛነታቸውን ለመጠበቅ ወሳኝ ሚናን ይጫወታሉ። ለጠንካራ አጥንቶችናም ጥርሶች አስተዋጽኦ የሚያደርጉ ስምንት ዋና ዋና ቫይታሚኖችና ማዕድናቶችን በዝርዝር እነግራቸዋለሁኝ። አንደኛው ካልሲየም ነው። ካልሲየም በአጥንቶችናም ጥርሶች ውስጥ የሚገኝ ዋናው የሆነ ማዕድን ነው። ከሰውነት ካልሲየም ውስጥ 99 ፐርሰንት ያክሉ በአጥንቶች ውስጥ ተከማችተው መዋቅርናም ጥንካሬን ይሰጣሉ። በተመሳሳይ መልኩ የጥርስን ጠንካራ ውጫዊ ሽፋን ለመገንባትም ይረዳል። በልጅነትናም በጉርምስና ወቅት አጥንቶች በሚያድጉበት ጊዜ በቂ ካልሲየምን መውሰድ ለአጥንት እድገት በጣም አስፈላጊ ነው። በአዋቂዎች ላይ ደግሞ የአጥንት ጥንካሬን በመጠበቅ የአጥንት መሳሳትን ወይም ደግሞ ኦስቲዮፖሮሲስን ለመከላከል ይረዳል። በተጨማሪም ካልሲየም በነርቭ ስርዓት፣ በጡንቻዎችናም በደም መርጋት ውስጥም ሚና አለው። ስለዚህ በቂ ካልሲየም መኖር ለአጠቃላይ ጤና በጣም አስፈላጊ ነው። በአጠቃላይ ካልሲየም ለአጥንትናም ለጥርስ ጤና ወሳኝ ሚና ያለው ማዕድን ነው። በቂ ካልሲየም ከምግብ ወይም አስፈላጊ ከሆነ ከምግብ ማሟያ ወይም ደግሞ ከሰፕልመንት መውሰድ ለጤናማ አጥንት እናም ጥርስ በጣም አስፈላጊ ነው። የወተት ተዋጽኦች እንደ ወተት፣ እርጎ፣ አይብ፣ ቅጠላማ አረንጓዴ አትክልቶች እንደ ጎመን እናም ብሮኮሊ፣ አሳዎች እንደ ሰርዲን እናም ሳልመን፣ እናም የተጠናከሩ ምግቦች እንደ ጥራጥሬዎች ከእጽዋት እየተሰሩ ወሰቶች በካልሲየም በጣም ከፍተኛ ናቸው። በልጅነትናም በጉርምስና ወቅት ለአጥንት እድገት በቂ የካልሲየም መጠን መውሰድ በጣም አስፈላጊ ነው። በዋቂዎች ላይ የአጥንት እፍጋት መቀነስናም እንደ ኦስቴዎፕሮሲስ ወይም ደግሞ የአጥንት መሳሳት ያሉ ሁኔታዎችን ለመከላከል ካልሲየም ይረዳል። ሁለተኛው ቫይታሚን ዲ ነው። ቫይታሚን ዲ ለአጥንትናም ጥርስ ጥንካሬ የሚረዳው በዋነኛነት ካልሲየም በሰውነታችን ውስጥ እንዲመጠጥ በማድረግ ነው። ቫይታሚን ዲ ካልሲየም ከአንጀት ወደ ደም ውስጥ እንዲገባ ለማድረግ ወሳኝ ሚና ያለው ቫይታሚን ነው። በተጨማሪም በሰውነት ውስጥ ያለውን የካልሲየም መጠን ለመቆጣጠርም ይረዳል። የፀሐይ ብርሃን ቆዳ ለፀሐይ ብርሃን ሲጋለጥ ቫይታሚን ዲን ያመነጫል። ስባማ አሳዎች እንደ ሳልመን፣ ማካሬል፣ የተጠናከሩ ምግቦች እንደ ወተት፣ የብርቱካን ጭማቂ እናም ተጨማሪዎች ወይም ደግሞ ሰፕሊመንቶች ቫይታሚን ዲን ይሰጡናሉ። በቂ ቫይታሚን ዲ ከሌለ ሰውነታችን ካልሲየምን ከምግብ ውስጥ በብቃት መውሰድ አይችልም። ቫይታሚን ዲ ካልሲየምና ፎስፈረስን በመቆጣጠር ለአጥንት ማዕድን ጥምረት አስተዋጽኦ ያደርጋል። ይህ የአጥንትን ጥንካሬ እናም ጤንነትን ለመጠበቅ አስፈላጊ ነው። በቂ ቫይታሚን ዲ ከሌለ አጥንቶች ደካማ እናም በቀላሉ የሚሰበሩ ይሆናሉ። በተለይ በእድሜ የገፉ ሰዎች ላይ የአጥንት መሳሳትን ወይም ደግሞ ኦስቲዮፖሮሲስን ለመከላከል ይረዳል። ቫይታሚን ዲ የጥርስን ጤንነትን ለመጠበቅም አስፈላጊ ነው። የካልሲየም መምጠጥን በማሻሻል ጠንካራ ጥርስ እንዲኖር ይረዳል። በአጠቃላይ ቫይታሚን ዲ ካልሲየም በሰውነታችን ውስጥ እንዲሰራ በማድረግ ለአጥንትናም ለጥርስ ጥንካሬ ወሳኝ ሚናን ይጫወታል። በቂ ቫይታሚን ዲ ከሌለ አጥንቶች ቀጭንናም ተሰባሪ ሊሆኑ ይችላሉ። ይህም በተለይ በእድሜ የገፉ ሰዎች ላይ ስብራትና በኦስቲዮፖሮሲስ ወይም ደግሞ በአጥንት መሳሳት የመያዝ እድልን ይጨምራል። ሶስተኛ ደግሞ ፎስፈረስ ነው። ፎስፈረስ ጠንካራ አጥንቶችንና ጥርሶችን ለመገንባት ከካልሲየም ጋር በቅርበት ይሰራል። ፎስፈረስ ከካልሲየም ጋር በመጣመር ሃይድሮክሲፓታይት የተባለውን ማዕድንን ይፈጥራል። ይህ ማዕድን የአጥንትና የጥርስ ዋና አካል ነው። ሃይድሮክሲፓታይት የአጥንት እናም የጥርስ ጥንካሬን ይሰጣል። በቂ የፎስፈረስ መጠን የአጥንት ጥግግትን ለመጠበቅ ይረዳል። ይህ በተለይ በእድሜ እየገፋን ስንሄድ የአጥንት መሳሳትን ወይም ደግሞ ኦስቴዮፕሮሲስን ለመከላከል በጣም አስፈላጊ ነው። ፎስፈረስ በሰውነት ውስጥ ያለውን የካልሲየም መጠን ለመቆጣጠር ይረዳል። የካልሲየም እናም የፎስፈረስ ሚዛን ለአጥንት ጤና በጣም አስፈላጊ ነው። ሚዛኑ ከተዛባ የአጥንት ድክመት እናም የጥርስ ችግሮች ሊከሰቱ ይችላሉ። ፎስፈረስ የጥርስ መስተዋትን ወይም ደግሞ ኢናሚልን ለመጠበቅም ይረዳል። ይህ የጥርስ መስተዋት ጥርስን ከጉዳት እናም ከመበስበስ ይከላከላል። በአጠቃላይ ፎስፈረስ ከአጥንት እናም የጥርስ ጤና ጋር ተያይዘው ለሚከናወኑ ብዙ ተግባራት በጣም አስፈላጊ ንጥረ ነገር ነው። እንደ ስጋ፣ የዶሮ ስጋ፣ አሳ የወተት ተዋጽኦች፣ ለውዝ፣ ዘሮች ወይም ደግሞ ሲርስ የምንላቸው እንደ ተልባ፣ ቺያ ሲርስ፣ ሄምፕ ሲርስ እናም ሙሉ እህሎች ጥሩ የፎስፈረስ ምንጮች ናቸው። ለተሻለ የአጥንት ጤና ተገቢ የፎስፈረስ እናም የካልሲየም ሚዛንን መጠበቅ አስፈላጊ ነው፤ ምክንያቱም አለመመጣጠን ደካማ የአጥንቶች እናም የጥርስ ችግሮችን ሊያስከትል ይችላል። አራተኛ ደግሞ ቫይታሚን ኬ ነው። ቫይታሚን ኬ በአጥንት ሜታቦሊዝም ውስጥ በጣም ትልቅ ሚናን ይጫወታል። ቫይታሚን ኬ ለአጥንትናም ለጥርስ ጥንካሬ የሚረዳው በዋነኛነት በአጥንት ፕሮቲኖች ላይ በሚያደርገው ተጽዕኖ ነው። ቫይታሚን ኬ ኦስቲዮካልሲን የተባለውን የአጥንት ፕሮቲንን ለመፍጠር ወሳኝ ነው። ኦስቲዮካልሲን ካልሲየም ከአጥንት ጋር እንዲጣበቅ ይረዳል። ሌሎች የአጥንት ፕሮቲኖችን በመፍጠርም የአጥንትን ጥንካሬ እናም አወቃቀርን ለማሻሻል ይረዳል። በቂ የቫይታሚን ኬ መጠንን መውሰድ የአጥንትን ማዕድን ጥግግትን ለመጨመር ይረዳል። ይህ የአጥንት መሳሳትን ወይም ደግሞ ኦስቲዮፖሮሲስን ለመከላከል እናም የአጥንት ስብራት አደጋን ለመቀነስ ይረዳል። ቫይታሚን ኬ ካልሲየም በአጥንቶች ውስጥ በትክክል እንዲከማችም ይረዳል። ይህ ካልሲየም ለአጥንት ጥንካሬ በአግባቡ እንዲውል ያደርገዋል። ምንም እንኳን ቫይታሚን ኬ በቀጥታ በጥርስ ጥንካሬ ላይ ያለው ተጽዕኖ በስፋት ጥናት ያልተደረገበት ቢሆንም ለአጥንት ጤና ያለው አስተዋጽኦ ለጥርስ ጤናም ጠቃሚ ሊሆን ይችላል። ጤናማ አጥንቶች ጠንካራ ጥርሶችን ለመደገፍ አስፈላጊ ናቸው። በአጠቃላይ ቫይታሚን ኬ ለአጥንት ጤና ወሳኝ ሚና ያለው ሲሆን የካልሲየም አጠቃቀምን በማሻሻል እናም የአጥንት ፕሮቲኖችን በመፍጠር የአጥንትን ጥንካሬን ይጨምራል። ቅጠላማ አረንጓዴ አትክልቶች እንደ ጎመን፣ ስፒናች፣ ብሮኮሊ፣ ብራሰልስ ስፕራውት፣ አሳ፣ ስጋ እናም የዳቦ ምግቦች ወይም ደግሞ ናቶ ጥሩ የቫይታሚን ኬ ምንጮች ናቸው። በቂ የቫይታሚን ኬ መጠንን መውሰድ ስብራትን ለመቀነስ እናም የአጥንት ማዕድን እፍጋትን ለማሻሻል ይረዳል። አምስተኛ ደግሞ ማግኒዥየም ነው። ማግኒዥየም ለአጥንትናም ጥርስ ጥንካሬን በተለያዩ መንገዶች ይረዳል። ማግኒዥየም ሰውነታችን ካልሲየምን በአግባቡ እንዲጠቀም ይረዳል። ይህ ካልሲየም ወደ አጥንትናም ጥርስ እንዲገባ በማድረግ ጥንካሬያቸውን ይጨምራል። ማግኒዥየም ቫይታሚን ዲን ወደ ንቁ ቅርጹ በመቀየር የካልሲየም መምጠጥን ያሻሽላል። ይህ የአጥንት ማዕድን ጥምረት ሂደትን ይደግፋል። ማግኒዥየም በአጥንት ውስጥ የሚገኝ አስፈላጊ ማዕድን በመሆኑ የአጥንትን ጥግግት ለመጠበቅ ይረዳል። ይህ የአጥንት መሳሳትን ወይም ደግሞ ኦስቲዮፖሮሲስን ለመከላከል በጣም አስፈላጊ ነው። ማግኒዥየም የጥርስን መዋቅር በመጠበቅናም የካልሲየም አጠቃቀምን በማሻሻል ለጥርስ ጤና አስተዋጽኦ ያደርጋል። ይህ ጠንካራ ጥርስ እንዲኖረን ይረዳል። ማግኒዥየም ለአጥንት ሴሎች እድገት አስፈላጊ ነው። ይህ አዲስ የአጥንት ህብረ ህዋስ እንዲፈጠርና ነባሩ ደግሞ እንዲጠገን ይረዳል። በአጠቃላይ ማግኔዥየም ለአጥንት እናም ጥርስ ጤና አስፈላጊ የሆነ ማዕድን ነው። እንደ ለውዝ ዘሮች፣ ወይም ደግሞ ሲርስ የምንላቸው እንደ ተልባና ቺያ ሲርስ፣ ሄምፕ ሲርስ፣ ሙሉ እህሎች፣ ጥራጥሬዎች፣ ቅጠላማ አረንጓዴ አትክልቶች እናም ጥቁር ቸኮሌት ጥሩ የማግኔዥየም ምንጮች ናቸው። የማግኔዥየም እጥረት ኦስቲዮፖሮሲስን እናም የስብራት መጨመርን ጨምሮ የአጥንት ጤና ችግሮችን ሊያስከትል ይችላል። ስድስተኛ ደግሞ ቫይታሚን ሲ ነው። ቫይታሚን ሲ ለአጥንት እናም ጥርስ ጥንካሬ የሚረዳው በዋነኛነት ኮላጅን የተባለውን ፕሮቲንን በመፍጠር ነው። ቫይታሚን ሲ ለኮላጅን ውህደት ወሳኝ ነው። ኮላጅን ለአጥንት እናም ለጥርስ መዋቅር አስፈላጊ የሆነ ፕሮቲን ነው። ኮላጅን ለአጥንትናም ለጥርስ ጥንካሬ እናም የመለጠጥ ችሎታን ይሰጣል። ቫይታሚን ሲ የአጥንት ሴሎች እንዲያድጉ እናም እንዲጠገኑም ይረዳል። ይህ አዲስ የአጥንት ህብረ ህዋስ እንዲፈጠርና ነባሩ ደግሞ እንዲጠገን ይረዳል። ቫይታሚን ሲ ኃይለኛ አንቲኦክሲዳንትስ በመሆኑ የአጥንት ሴሎችን ከኦክሳይድ ጉዳት ይከላከላል። ይህ የአጥንትን ጤንነት ለመጠበቅ ይረዳል። ኮላጅን ለድድ ጤናም አስፈላጊ ነው። በቂ የቫይታሚን ሲ መጠንን መውሰድ ጤናማ ድድ እንዲኖር ይረዳል። ይህ የጥርስን መዋቅርናም ጥንካሬን ለመጠበቅ ይረዳል። በአጠቃላይ ቫይታሚን ሲ ኮላጅንን በማምረት እናም የአጥንት ሴሎችን በመጠበቅ ለአጥንት እናም ለጥርስ ጤና ወሳኝ ሚያን ይጫወታል። የሎሚ ፍራፍሬዎች እንደ ብርቱካን፣ የወይን ፍሬ፣ እንጆሪ፣ ኪዊ፣ ቃሪያ፣ ብሮኮሊ እናም ቲማቲም ጥሩ የቫይታሚን ሲ ምንጮች ናቸው። ኮላጅን ለአጥንት ጥንካሬ እናም ለጥርስ ጤና አስፈላጊ ነውና በቂ የቫይታሚን ሲ መጠንን መውሰድ ጠንካራ አጥንቶችን እናም የጥርስ መጥፋት አደጋን ለመቀነስ አስተዋጽኦን ያደርጋል። ሰባተኛ ደግሞ ዚንክ ነው። ዚንክ ኮላጅን የተባለውን ፕሮቲን ለመፍጠር ወሳኝ ነው። ኮላጅን ለአጥንት እናም ለጥርስ መዋቅር አስፈላጊ ነው። ኮላጅን ለአጥንት እናም ለጥርስ ጥንካሬ እናም የመለጠጥ ችሎታን ይሰጣል። ዚንክ የአጥንት ህብረ ህዋስ እንዲፈጠር እናም እንዲዳብር ይረዳል። ይህ በተለይ በአጥንት እድገት ወቅት በጣም አስፈላጊ ነው። ዚንክ ኦስቴዎብላስትስ ወይም ደግሞ ለአጥንት ምስረታ ኃላፊነት ያላቸው የአጥንት ሴሎች እንዲበስሉ ይረዳል። እነዚህ ሴሎች ለአጥንት ግንባታ እናም ጥገና ወሳኝ ናቸው። ዚንክ የጥርስ መስታወትን ወይም ደግሞ ኢናሚልን ለመጠበቅም ይረዳል። እንዲሁም ድድ ጤናማ እንዲሆን አስተዋጽኦም ያደርጋል። ይህም ለአጥንት ጥንካሬ አስፈላጊ ነው። በቂ የዚንክ መጠንን መውሰድ ይህ አጥንት መሳሳትን ወይም ደግሞ ኦስቲዮፖሮሲስን ለመከላከል ይረዳል። በአጠቃላይ ዚንክ ለአጥንትናም ለጥርስ ጤና ወሳኝ ሚና ያለው ማዕድን ነው። እንደ ሥጋ፣ ሼልፊሽ፣ ጥራጥሬዎች፣ ሲርስ ወይም ደግሞ ዘሮችን፣ ለውዝ፣ የወተት ተዋጽዎችናም ሙሉ እህሎች ጥሩ የዚንክ ምንጭ ናቸው። የዚንክ ጥረት የአጥንት እርገትን ሊያደናቅፍናም በኦስቴዎፖሮሲስ የመያዝ ዕድልን ይጨምራል። ይህም ለአጥንትናም ለጥርስ ጤና ዚንክን አስፈላጊ ያደርገዋል። ስምንተኛ ደግሞ ማንጋኒዝ ነው። ማንጋኒዝ ለአጥንት ምስረታ እና ሜታቦሊዝም አስፈላጊ ነው። ለአጥንት አወቃቀር የሚያስፈልጉ ግላይኮሳሚኖግሊካንስ እናም ሌሎች ንጥረ ነገሮችን ለመፍጠር አስተዋጽኦ ያደርጋል። ማንጋኒዝ ኮላጅን እንዲመረት ይረዳል፣ ይህም ለአጥንት እናም ለጥርስ ጤና አስፈላጊ የሆነ ፕሮቲን ነው። ማንጋኒዝ ሰውነት ካልሲየምን በአግባቡ እንዲጠቀም ይረዳል። ይህም ለአጥንትናም ለጥርስ ጥንካሬ አስፈላጊ ነው። ማንጋኔዝ የአጥንትን ጥግግት ለመጠበቅ ይረዳል። ይህም የአጥንት መሳሳትን ወይም ደግሞ ኦስቲዮፖሮሲስን ለመከላከል ይረዳል። ምንም እንኳን በቀጥታ በጥርስ ጥንካሬ ላይ ያለው ተጽዕኖ በስፋት ጥናት ያልተደረገበት ቢሆንም ለአጥንት ጤና ያለው አስተዋጽኦ ለጥርስ ጤናም ጠቃሚ ያደርገዋል። ጤናማ አጥንቶች ጠንካራ ጥርሶችን ለመደገፍ አስፈላጊ ናቸው። በአጠቃላይ ማንጋኔዝ ለአጥንት እናም ለጥርስ ጤና አስፈላጊ የሆነ ማዕድን ነው። እንደ ሙሉ እህሎች፣ ለውዝ፣ ቅጠላማ አረንጓዴ አትክልቶች እናም ሻይ ጥሩ የማንጋኔዝ ምንጮች ናቸው። በትንሽ መጠን የሚፈለግ ቢሆንም ማንጋኔዝ ለአጥንት ጤና ወሳኝ ነው። እናም እጥረቱ የአጥንት መጥፋት እናም የተለወጠ የአጥንት መዋቅርን ሊያስከትል ይችላል ማለት ነው። ስለዚህ እነዚህ ቫይታሚኖችና ማዕድናት ለአጥንትናም ለጥርስ ጥንካሬ በጣም ወሳኝ ናቸው። ካልሲየምናም ፎስፈረስ የአጥንትናም የጥርስ ዋና አካል በመሆን ጥንካሬ እናም መዋቅርን ይሰጣሉ። ቫይታሚን ሲ እናም ዚንክ ኮላጅን የተባለውን ፕሮቲንን በማምረት የአጥንትናም የጥርስ መዋቅርን ይደግፋሉ። ቫይታሚን ዲ ካልሲየም ከአንጀት ወደ ደም እንዲገባ በማድረግ የአጥንት ጥግግትን ይጨምራል። ቫይታሚን ኬ፣ ማግኒዚየም እናም ማንጋኔዝ የአጥንት ማዕድን ጥግግትን በመጠበቅ የአጥንት መሳሳትን ወይም ደግሞ ኦስቲዮፕሮሲስን ይከላከላሉ። ቫይታሚን ሲ እናም ዚንክ የአጥንትናም የጥርስ ሴሎች እንዲያርጉ እናም እንዲጠገኑ ይረዳሉ። ቫይታሚን ሲ አንቲኦክሲዳንትስ በመሆኑ የአጥንትናም የጥርስ ሴሎችን ከጉዳት ይከላከላል። ማግኒዥየምናም እና ቫይታሚን ዲ እርስ በርስ በመረዳዳት ለአጥንትናም ለጥርስ ጥንካሬ ከፍተኛውን ጥቅም ይሰጣሉ። ቫይታሚን ዲ፣ ማግኒዥየምናም ማንጋኔዝ ሰውነት ካልሲየምን በአግባቡ እንዲጠቀም ይረዳሉ። ይህም ለአጥንትናም ለጥርስ ጥንካሬ አስፈላጊ ነው። ዚንክ የጥርስ መስተዋትን ወይም ደግሞ ኢናሜልን ለመጠበቅ ይረዳል። እንዲሁም ድድ ጤናማ እንዲሆን አስተዋጽኦ ያደርጋል ቫይታሚን ሲ ለድድ ጤና አስፈላጊ የሆነውን ኮላጅንን ለማምረት ይረዳል። በአጭሩ እነዚህ ቫይታሚኖችና ማዕድናት እርስ በእርስ በመደጋገፍናም በተለያዩ መንገዶች ለአጥንትናም ለጥርስ ጤና ወሳኝ አስተዋጽኦን ያደርጋሉ ማለት ነው። በአጠቃላይ ጠንካራ አጥንቶችንናም ጥርሶችን ለመጠበቅ የእነዚህ ቫይታሚኖችና ማዕድናት ሚዛናዊ አመጋገብ ያስፈልጋል ማለት ነው። በወተት ተዋጽኦች፣ በፍራፍሬዎች፣ በአትክልቶች በሙሉ እህሎችናም በስስ ፕሮቲኖች የበለጸገ አመጋገብ እነዚህን አስፈላጊ ንጥረ ነገሮችን ለማቅረብ ወይም ለመስጠት ይረዳናል ማለት ነው። በተጨማሪም የአመጋገብ ስርዓታችሁ በቂ ካልሆነ ዶክተራችሁን በማማከር ተጨማሪዎችን ወይም ደግሞ ሰፕልመንቶችን ሐኪማችሁ ባዘዘው መጠን መጠቀም አለባችሁ ማለት ነው። መደበኛ የጥርስ ምርመራዎችናም በአካላዊ እንቅስቃሴ የበለጸገ ጤናማ የአኗኗር ዘይቤ የአጥንትናም የጥርስ ጤናን ለመጠበቅ ወሳኝ ሚናን ይጫወታሉ። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደ ተማራችሁበት ተስፋ አደርጋለሁኝ። የአጥንትናም የጥርስ ጤናን ወይም ደግሞ ጥንካሬን ለመጠበቅ መመገብ ያለባችሁ ወይም ደግሞ በሰፕሊመንት መልኩ ሐኪማችሁን አማክራችሁ